በመደመር ሳቤ ኢትዮጵያ ወደ ተሻለ ምዕራፍ ለማሸጋገር ትልቅ የቤት ስራ አለብን ሲሉ ቃል ተግባር ትውልድ በሚል መሪ ሀሳብ በአብርሆት ቤተ መጻሕፍት በተካሄደ አውደ ርዕይ ላይ የተሳተፉ አስተያየት ሰጪዎች ተናገሩ። ቃል ተግባር ትውልድ በሚል መሪ ሀሳብ በአብርሆት ቤተ መጻሕፍት እየተካሄደ ያለው አውደ ርዕይ እንደቀጠለ ነው። ዘገባው የኢዜአ ነው። ተመስገን ዳረጎት ያቀርበዋል። በአውደ ርዕዩ ላይ ባለፉት ዓመታት የተገኙ ስኬቶች፣ ያጋጠሙ ችግሮችና መፍትሄዎቻቸው ላይ ያተኮሩ መጻሕፍት ቀርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር ሳቤ ላይ የጻፏቸው መደመር የመደመር መንገድና የመደመር ትውልድ መጽሕፍት ዙሪያ ውይይት ተካሂዷል። በአሜሪካ ካሊፎርኒያ ስቴት ዩኒቨርሲቲ ለረዥም ዓመታት በመምህርነት ያገለገሉት ፕሮፌሰር አለማየሁ ገብረ ማርያም በመጻሕፍቱ ዙሪያ ያደረጉትን ዳሰሳና ያላቸውን እይታ አጋርተዋል። ጠቅላይ ሚኒስትር ዶክተር አብይ ለችግሮቻችን አገር በቀል መፍትሄዎች ጠቃሚ መሆናቸውን በመደመር ስሳቤ ላይ ማንጸባረቃቸውንም ገልጸዋል። ከውይይቱ ተሳታፊዎች መካከል የአገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር በኢትዮጵያ ያሉ ልዩነቶች ለዜጎች ሕይወት መጥፋት፣ ከቤት ንብረት መፈናቀልና ሌሎች ችግሮች ችግሮች መንስኤ ሆነዋል ብለዋል። ነገር ግን ጠቅላይ ሚኒስትሩ በመደመርሳዊ ያንጸባረቁት ሀሳብ ልዩነቶችን በማጥበብ ችግሮችን በጋራ ለመፍታትና ለመሻገር ወሳኝ ነው ብለዋል። በተለይ አገር በቀል እሴቶች ላይ ማተኮር ጠቃሚ መሆኑን የተገነዘብንበት ነው ሲሉም ተናግረዋል። በውጪው ያሉ ፍልስፍናዎችን ሞክረን ከጥፋት ውጪ ያወረሱን ነገር የለም ማርክሲዝምን አይተናል። በጽንፈኛው ደግሞ ፋሽዝምን አይተናል። ከነዛ ሶሻሊዝምን አይተናል። ከነዛ ርእዮተ ዓለሞች ያተረፍነው ነገር ውድቀትን፣ ኋላ ቀርነትን እና ዛሬ ያለንበትን ነው ያወረሱም። ስለዚህ የራሳችንን ደግሞ ወደ ራሳችን መመለስ ይኖርብናል። በተለያዩ ቤተ እምነቶች ያሉ ብርቅዬ ሀሳቦች አሉ። ጠቅላይ ሚኒስትሩ የራሳቸውን አስተዋጽኦ አድርጓል። ሌሎች ምሁራን ደግሞ የራሳቸውን አስተዋጽኦ አድርጎ እነዚህን ቀምሮ ለአገር እንዲበቁ ማድረጉ ትልቅ ነገር ነው። የሶሺዮሎጂ ምሁሩ ፕሮፌሰር ፋሲካ አስፋው በበኩላቸው የመደመር እሳቤ ተግባራዊ ሆኖ የሚፈለገውን ውጤት እንዲያመጣ በተለይ ከወጣቱ ብዙ እንደሚጠበቅ ነው የገለጹት። ዶክተር አብይ ይህንን መጽሐፍ ሲጽፉ እኛ ውጭ መሄድ የለብንም ዲሞክራሲ አገራችን ውስጥ ያለ ነው። በባህላችን ያለ ነው። ንቀ ነው። የኢኮኖሚ ጥንካሬ አገራችን ውስጥ ያለ ነው። ንቀ ነው ነው። ፖለቲካ አስተሳሰብ ንቀ ነው ነው። አገራችን ውስጥ ያለ ነው። ስለዚህ እኛ አገራችን ውስጥ ያለውን አሰባስበን በአንድነት ብንመለከተው እኛ ለራሳችን ሳይሆን ለሌላውም እንደ ፍልስፍና መሄድ ይችላል የሚል ጽንሰ ሐሳብ ያላቸው መሆኑን ነው። እንግዲህ እዚህ ላይ ይህንን በቶሎ ተግባር ማድረግ ይቻላል፣ አይቻልም? ይሄ የእያንዳንዱ ወጣት በተለይ ወጣቱ ይህንን በብሩህ ልቦና ከተመለከተው ምናልባት ስራ ላይ ይውላል የሚል ተስፋ አለኝ። እኛ ኢትዮጵያውያን ብዙ ነገር አለን፣ የጎደለን መደመሮች ነው ያሉት። ደግሞ ሌላኛው አስተያየት ሰጪ አዜብ አልፍሬድ ሻፊ ናቸው። እኔ ብዙ ውጭ ሀገር ነው የኖርኩት፣ አሜሪካን ሀገር ነው የኖርኩት እና አሜሪካኖች ኬትም ኬትም መጥተን እዛ አሜሪካን ሀገር ውስጥ ሳይንቲስቱ ብትል ብዙ ነገር የሰሩት መጻሕፍት ቤት የከፈቱት መንገድ የሰሩት አውቶም ባምብ እንኳን የሰሩት አሜሪካኖች ከውጭ የመጡ ናቸው ተደምረው እዛ እንጂ ብቻውን የሰራ ማንም ዓለም የለም። ስለዚህ ኢትዮጵያ መልመድ ያለብን አንድ መሆንና መደመርን ነው አብሮ መስራትን ነው። በአሜሪካ ካሊፎርኒያ ግዛት የመጡት ወይዘሮ ምስራቅ ገሰሰ በበኩላቸው የመደመር መጽሐፍን ጽንሰ ሀሳብ በነባብ ማግኘታቸውን ጠቅሰው ለኢትዮጵያ ትልቅ ተስፋ መሆኑንም ተናግረዋል። ኪሪየስ ሆኜ ምንድን ነው መደመር ማለት ብዬ ራሴን ጠይቄ ተምር ያለውና በዛን ጊዜ ባወቅኩት በጣም ሙሉ እምነት ነበረኝ እውነትም የኢትዮጵያ ሕዝብ ሁላችንም በመደመር ሶሉሽን እንደምናመጣ ትልቅ ተስፋ የሰጠኝ ኮንሴፕት ነው።